ሰላም፣ ጤና ይስጥልን። ክቡራን ዩቲዩብ ቤተሰቦች የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። በደቡብ አፍሪካ አባቶች ከእናቶች እኩል የወሊድ ፍቃድ እንዲያገኙ ተወሰነ። የደቡብ አፍሪካ ሕገ መንግስታዊ ፍርድ ቤት ሁሉም ወላጆች እኩል የወሊድ እረፍት እንዲኖራቸው ወስኗል። ውሳኔው ትልቅ ውሳኔና ለፆታ እኩልነትና የቤተሰብ መብት ግዙፍ አሸናፊነት ተደርጎም ተወስዷል። በቀድሞው ሕግ እናቶች የአራት ወር የወሊድ ፍቃድ ያላቸው ሲሆን አባቶች ደግሞ አስር ቀናት ብቻ ይሰጣቸው ነበር። የሀገሪቱ ህገ መንግስት ፍርድ ቤት ባሳለፈው ውሳኔ ህጉን ይህ ህግ መንግስታዊ ያልሆነ ሲል ለአባቶች አድሏዊ ነው ብሏል በመሆኑም ፍርድ ቤቱ ሁለቱም ወላጆች እንደፈቀዱ የሚጠቀሙበትን እኩል የወሊድ እረፍት እንዲያገኙም በይኗል ሲንግል ዳድስ ኔትወርክ የተባለ ድርጅት መስራች የሆኑት ሴት ምቤሶ ፓኪቲ ይህ ለእኩልነት ለቤተሰብ ደህንነትና ለደቡብ አፍሪካ የወደፊት አባቶች ፈር ቀዳጅ እርምጃ ነው ብለዋል እንደ ኢሮፓያን አቆጣጠር በ2023 የሀገሪቱ የታችኛው ፍርድ ቤት የሀገሪቱን ሁለት ህጎች የተወሰነ ክፍሎች ፍትሐዊነት የጎደላቸው መሆናቸውንና እንዳገኘና የበርካታ የቤተሰብ መብቶች የሚጥሱ ናቸው ብሏል። የጓተንግ ከፍተኛ ፍርድ ቤት የወሊድ ፍቃድና የስርዓት ጥቅማጥቅሞችን ማግኘት በተመለከተ ለወላጆች ፍትሐዊ አለመሆኑንም ወስኗል። ጉዳዩ በብቸኝነት በሴቶች ላይ የሚጣለውን ማህበረሰባዊ ጫና ፍትሐዊ ለማድረግ በወጠኑ በሁለት ጥንዶች በፆታ እኩልነት ኮሚሽን እና በሌሎች ወደ ፍርድ ቤት የቀረበ ሲሆን የወላጅነት ኃላፊነት የጋራ መሆኑን አጽምቶ ሰጥተዋል። ተፈጻሚ እየሆነ ያለው ህግ ለወላጅናት አራት ወራት የወሊድ ረፍት ሲሰጥ ለአባቶች የጉዲ ፍቻ አሳዳጊ አባቶች በማ በማጸን ክራይ አባት የሚሆኑ ዜጎች የአስር ቀናት የወሊድ እረፍት ብቻ መስጠት አድሏዊ ነው ሲል አቤቱታ አመልክቷል። በይኑን የሰጡት የህገ መንግስታዊ ፍርድ ቤት ዳኛ ዙኪሳ ሻቂ ይህንን ህግ ጊዜውን ያልዋጀና ለእናቶች የብቸኝነት ሸክም እና አባቶችንም ያገለለ ነው ካሉ በኋላ ሁለቱም ወላጆች የተፈቀደላቸውን እረፍት በፈለጉት መልኩ እንደሚጠቀሙ ተናግረዋል። አባቶች የተገለሉና በጨቅላ ልጆቻቸው የመጀመሪያ ጊዜ ሕይወት ላይ እንዲሳተፉ የነፈገ ነው ሲልም አክለዋል። ዳኛው አበይኑ የጾታ እኩልነት ብቻ ሳይሆን የቤተሰብ ክብርን መጠበቅ መሆኑን ገልጸው የፍርድ ቤት ውሳኔ የመጨረሻ ትኩረት የልጆች አስተዳደግ ነው ብለዋል። ፍትሐዊ ያልሆነ ሁኔታ ወላጆች ያገለለ ብቻ ሳይሆን ልጆች እንክብካቤ በሚያስፈልጋቸውና አዲሱን ከባቢያቸውን በሚላመዱበት በዚህ ወሳኝ ህይወታቸው ከወላጆቻቸው ጋር እንዳይሆኑ የነፈገ ነው። አቤቱታ አቅራቢዎች ፍርዱን በደስታ ቢቀበሉም የህግ ባለሙያዎች ግን ውሳኔው በአሰሪዎች ላይ ጥልቅ ተጽዕኖ እንደሚኖረው ያስጠነቀቁ ሲሆን፣ አሰሪዎች ውሳኔውን ለመተግበር የእረፍት ፖሊሲዎቻቸውን ማስተካከል አለባቸው ብለዋል። ፍርድ ቤቱ ከብይኑ ጋር በሚጣጣም መልኩ የእንደራሴዎች ምክር ቤት ህጉን እስኪያሻሽል ድረስ የሶስት ዓመት ጊዜ ሰጥቷል። ህጉ እስኪሸሻል ድረስ ወላጆች የአራት ወራትና የአስር ቀን የወሊድ እረፍታቸውን በምን መልኩ መጠቀም እንደሚፈልጉ መወሰን ይችላሉ ብሏል። ሰላም ጤና ይስጥልን ውድ የዩቱብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና